ገሻ ቅዱስ ጊዮርጊስ ቤተ ክርስቲያን ከመሰራቱ በፊት ምዕመናን በጣም ረጅም መንገድ ተጉዘው ነበር ስርዓት አምልኳቸውን የሚፈጽሙት። ታዲያ ከመንገዱ ርዝመት በላይ ለምዕመናን ፈተና የሆነባቸው ትልቁ ነገር በመንገዳቸው ላይ የነበረው ሁለት ታላላቁ ወንዞች መሆናቸውም ይነገራል። ታዲያ ይህንን ችግር የተረዱ በአካባቢው ላይ የነበሩ ባለድርሻ አካላት ታቦቱ እዚህ ቦታ እንዲከብር ብዙ ለፍተዋል። በዚህ ርዕሰ ከተማ ውስጥ የሚገኘው ህብረተሰብ ስርዓተ አምልኮውን የሚፈጽመው ወደ መናገሻ ማርያም ገዳም እየሄደ ነበር። በዚህ ርዕሰ ከተማና በመናገሻ አምባ ማርያም ገዳም መካከል ደግሞ የሶስት ኪሎ ሜትር ርቀት አለ። የሶስት ኪሎ ሜትሩ ርቀት መኖር ብቻ ሳይሆን ወደ ገዳሙ ሄደው ስርዓት አምልኳቸውን በአግባቡ ፈጽመው ለመመለስ ሁለት ታላላቅ ወንዞች አሉ፣ ቀቢና መልካፉዳ የሚባሉ ወንዞች። በክረምት እነዚህ ወንዞች አቅመ ደካሞች በአግባቡ ወደ ገዳሙ ሄደው ስርዓት አምልኳቸውን ፈጽመው እንዳይመለሱ በጣም ያስቸግሯቸው ነበር። ከፍተኛ ችግር ነበረ፣ በቤተ ክርስቲያኑ፣ በዚህ ርዕሰ ከተማ ነዋሪዎችና በገዳሙ ርቀት ምክንያት ማለት ነው። ስለዚህ የከተማው ሕዝብ በአንድ ላይ ተሰብስቦ ምንድን ነው የሚሻለን? ምንድነው የሚበጀን? እንዴት አድርገን ነው ይህንን ከኛ ጋር ተቆራኝቶ እያስቸገረን ያለውን ችግር መቅረፍና ማስወገድ የምንችለው? የሚል ውይይት ተደረገ። በውይይቱም ክፍለ ጊዜ ከተነሱት ገንቢ ሀሳቦች መካከል እኛ ከመናገሻም አምባ ማርያም ገዳም በሞትም በሕይወትም መለየት አንፈልግም። የቦታው ርቀት ግን ከገዳሙ ወደዚህ ራሳችን እንድንችል እያስገደድ ነው። ስለዚህ ይህንን ጥያቄ ለሚመለከታቸው ባለድርሻ አካላት እናቅርብ ብለው የከተማው ነዋሪዎች በአንድነት ተሰባስበው አዲስ ቤተ ክርስቲያን ለመትከል መጠይቅ አቀረቡ። በጊዜው እኔ የገዳሙ ዋና ጸሐፊ ነበርኩ፣ አስታውሳለሁ ጥያቄው የሚቀርብበት ሰዓት ያለውን ነባራዊ ሁኔታ ከተማው ነዋሪ እና በገዳሙ መካከል ያለውን ርቀት እናውቅ ስለነበረ እዛ ያለ ነው። በጊዜው የነበርነው ባለድርሻ አካላት፣ እዛ ያሉ አባቶች፣ እዛ ያሉ የገዳሙ ኃላፊዎች በጉዳዩ ላይ ተነጋገርን፣ መከርን። እውነት ነው የቦታ ርቀት እነዚህ ሰዎች አጋጥሟቸዋል። ስለዚህ ራሳቸውን ችለው በራሳቸው ስም ቤተክርስቲያን ቢተክሉ ብንፈቅድላቸው መልካም ነው የሚለው ስምምነት ላይ ተደረሰ። የድጋፍ ደብዳቤ ተጻፈላቸው። የድጋፍ ደብዳቤውን ጽፈው ወደ ወልመራ ወረዳ ቤተ ክህነት ሄዱ። የወልመራ ወረዳ ቤተ ክህነት ደግሞ ማጥናት ያለበትን ጥራት ካካሄደ በኋላ ወደ ምዕራብ ሸዋ ሀገረ ስብከት አቀረበ። የሀገረ ስብከቱም ጽሕፈት ቤት ከገዳሙ ሰበካ ጉባኤ ጽሕፈት ቤት እና ከወረዳው መስተማ ነው ቤተ ክህነት ጽሕፈት ቤት የቀረበለትን አይቶ መርምሮ በአካባቢ ያለው ነባራዊ ችግር እውነት እንደሆነ ከተረዳ በኋላ ቤተ ክርስቲያን ቢተክሉ አንቃወማቸውም የሚል የፈቃድ ደብዳቤ ከሀገረ ስብከቱ ለዚህ ለከተማው ነዋሪ ተሰጠ። በዚህ ምክንያት የቅዱስ ጊዮርጊስ ቤተ ክርስቲያን እዚህ ርዕሰ ከተማው ላይ እንዲመሰረት ተደረገ። ቤተ ክርስቲያን ከተቋቋመ መቼስ ቤተ ክርስቲያንን ቤተ ክርስቲያን የሚያሰኘው የቃል ኪዳኑ ታቦት በስፍራው ላይ ሲከብር መሆኑ የተገለጠ እውነት ነው። ታዲያ የታቦቱ አመጣጥ ፋሺስት ጣሊያን ሀገራችንን ሲወር ብፁዕ አቡነ ባስልዮስ ሰባት ጽላቶችን ከማኅደረ ስብሐት ልደታ ቤተ ክርስቲያን አውጥተው መናገሻ አምባ ማርያም ገዳም ቤተ ክርስቲያን በስውር በአደራ ካስቀመጡ በኋላ ጣሊያን ሀገራችንን ለቆ በወጣ ሰዓት ስድስቱን ጽላቶች ብፁዕነታቸው ወደ ነበረበት ሲመልሱ የቅዱስ ጊዮርጊስ ጽላት እዚህ በመቅረቱ በአካባቢውም የሰማዕቱ ቤት ባለመኖሩ በምዕመናን ጥያቄ እንደ ተፈቀደም ይነገራል። የቤተክርስቲያኑ ፈቃድ በተሰጠ ጊዜ ትልቁ ሁለተኛው ጥያቄ ደግሞ የጽላ ጉዳይ ነበር። እንዴት ነው የምናደርገው? አዲስ ጽላት ነው የምንጠይቀው ወይስ ሌላ አማራጭና አቋራጭ አለ ብለው የከተማው ነዋሪዎች በጽላቱ ዝግጅት ዙሪያ ሲነጋገሩ አንድ ታላቅ አባት ነበሩ አለቃ ምሕረት ገብረ ኢየሱስ የሚባሉ አለቃ ምሕረት ገብረ ኢየሱስ እንዲህ የሚል ምክረ ሐሳብ ሰጡ እናንተ ቤተክርስቲያን እንዲፈቀድላችሁ ከጠየቃችሁ እዚህ አካባቢ የቅዱስ ጊዮርጊስ ቤተክርስቲያን የለም ስለዚህ ቤተክርስቲያኑን በቅዱስ ጊዮርጊስ ስም አሰሩ የጽላትም ችግር አይቀጥማቸውም እኔ አስታውሳለሁ። ጣሊያን ኢትዮጵያን በወረረ ጊዜ በ1928 ዓመተ ምህረት ብፁህ አቡነ ባስሊዮስ ከልደታ ቤተ ክርስቲያን ሰባት ጽላቶችን ወደ መናገሻ አምባ ማርያም ገዳም አምጥተው በአደራ ሲያስቀምጡ ከጣሊያን ወረራ በኋላ አስቀምጠው ከጣሊያን ወረራ በኋላ ጣሊያን ሀገራችንን ለቆ በሚወጣበት ሰዓት በ1938 ዓ ምት ሌሎቹን ስድስቱን ጽላቶች ወደ ነበሩበት ሲመልሱ፣ ሊቀ ጳጳሱ የቅዱስ ጊዮርጊስ ጽላት ግን በመናገሻ አምባ ማርያም ገዳም ቀርቷል። ስለዚህ እሱን ብትጠይቁ ገዳማውያኑ ይፈቅዱላቸዋል የሚል ወርቃማ የሆነ ግብረ መልስ ሰጥጧቸው እዚህ አካባቢ ያሉት ነዋሪዎች አሁንም ወደ ገዳም ይሄን መጠይቅ አቀረቡ። ገዳሙም ያለ ምንም ቅድመ ሁኔታና ጊዜ ቀጠሮ የቅዱስ ጊዮርጊስን ጽላት ወስደው እዚህ ቢገለገሉ መልካም እንደሆነ ስላመነበት ያው ከ1994 ዓ ም ጀምሮ የቅዱስ ጊዮርጊስ መቃኞ በቅዱስ ጊዮርጊስ ስም እዚህ ተመሰረተ። ሂደቱ እንዲህ እንዲህ እያለ ቀጠለ። የህዝቡ ቁጥር እየጨመረ አካባቢው ነዋሪዎች ፍላጎት እየጨመረ በመጣበት ሰዓት ደግሞ እስከ መቼ ድረስ ነው በዚህ በትንሽ ቤተ ክርስቲያን አገልግሎቱን ማሳለጥ የምንችለው ከዚህ በኋላ ደግሞ ትልቅ ካቴድራል ከህዝቡ ቁጥር አንጻር የህዝቡን ስሜትና ፍላጎት ሊያሟላ የሚችል ከፍ ያለ ካቴድራል ማሰራት አለብን የሚል ተመሳሳይ ጥያቄ ቀረበ። ይህንም ጥያቄ ደረጃ በደረጃ ለሀገረ ስብከቱ አቀረቡ። በአጋጣሚ ያኔ ሀገረ ስብከቱ ዋና ስራ አስኪያጅ ነው የነበርኩና እውነት ነው ህንፃ ቤተ ክርስቲያን በዛ ቦታ ላይ መሰራት አለበት በሚለው ሀሳብ በረከታቸው ይደርብን ብፁዕ አቡነ ኤጲፋንዮስ ነበሩ። ከሳቸው ጋር ተነጋግረን ህንፃ ቤተ ክርስቲያኑ በቀረበው ዲዛይንና ፕላን መሰረት እንዲሰራ ተፈቀደኝ። ቦታው ቃል ኪዳን የተፈጸመበት መናኙ አባት አባ ጊዮርጊስ ዘጋ ስጫ ያረፉበት ብዙ ገዳማውያን የጸለዩበት ታላቅ የበረከት ስፍራ መሆኑም እንዲህ ይነገራል። እንግዲህ ይሄ ቦታ ቀደም ሲል አራተኛ መቶ ክፍለ ዘመን አጼ ይስሐቅ የጋራው መድኃኔ ዓለም ለታ ቤተ ክርስቲያን አባ ጊዮርጊስ ዘጋስጫ አምጥቶ ሲያስፋርኩ አባ ጊዮርጊስ ዘጋስጫ እዚህ ቦታ አረፍ ብለው ጸሎት እንደጸለዩበትና ከዛን ጊዜ ጀምሮ እዚህ ቦታ የቅዱስ ጊዮርጊስ ቤተ ክርስቲያን ይሰራል ተብሎ በአባቶች ሲነገር ነበረ። ይህ ሲነገር ቆይቶ በዚህ ቦታ ብዙ አባቶች በአሁኑ ሰዓት በሥጋም ያሉ አሉ፣ ወደ እግዚአብሔርም የተጠሩ አሉ። ሲነገር ቆይቶ ከዛሬ 24 ዓመት በፊት ያው በአባቶች ሱባኤ በጋራ መድኃኔ ዓለም እና በመናገሻም በማርያም አንድነት ገዳም ያሉት አባቶች መነኮሳት እነሱ ያው ትንቢት ነበረ። ያ ብዙ አንድ ሁለት አባቶች ባህታውያን መጥቶ እዚህ ቦታ የቅዱስ ጊዮርጊስ ቤተክርስቲያን ይተከላል ብለው ተናገሩ። ከዛም በኋላ ያ በዛ መሰረት ትንቢቱ ተፈጸመ። ይህ ቤተክርስቲያን እዚህ ቦታ ተተከለ ማለት ነው። ከዛን ጊዜ ጀምሮ ያው ሂደቱ አሁን በምናየው ደረጃ ከመድረሱ በፊት ብዙ ባለድርሻ አካላት፣ ብዙ ባለተስፋዎች፣ ብዙ የቅዱስ ጊዮርጊስ ወዳጆች ይህ ሕንፃ ቤተክርስቲያን ተጀምሮ አሁን የደረሰበት ደረጃ ላይ እስከሚደርስ ድረስ ከፍተኛ የሆነ ርብርቦች፣ ከፍተኛ የሆነ ድጋፍና ትብብር በማድረግ እነሆ ይኸው አሁን ቤተ ክርስቲያኑ ለምርቃት ጫፍ ላይ ደርሶ እንመለከታለን። መንክዶ መቼስ መልካም ስራ በፈተና የታጀበ ቢሆንም ለህንፃው የተቋቋመው ኮሚቴ ግን የገባውን ቃል ጠብቆ ደከመን ሰለቸን ሳይል ዛሬ ላይ ደርሷል። ይህም ቤተ ክርስቲያን እንደምታዩት ከተማችን እድገቷ ትንሽ አነስ ያለ ነው። በዚህ ህብረተሰብ ይሄ ቤተክርስቲያን ተሠራ ብሎ መገመት ተአምር ነው፣ ያው የሰማዕቶች እጅ ስላለበት እንጂ። በዚህ ከተማ ህዝብ አንጻር ከኑሮ አንጻር ቤተ ክርስቲያን ይሰራል በሚገምት ማንም ሰው የለም። ነገር ግን ህዝቡ በእምነቱ ጠንካራ ነው። መተባበር ቤቱን መስራት የሚወድ ህዝብ ነው፣ ክርስቲያን ህዝብ ነው። እንዲህ እንደሚታይ ህዝብ አይደለም። ይተባበራል፣ ይረዳዳል። በጉልበቱ የሚሰራውን በጠቅላላ በጉልበቱ ይሰራ ነበረ። በተለያየ ጊዜ ለምሳሌ አንድ መስኮት ቻል ስንለው የቻለውን በግሉ ያልቻለውን ደግሞ ለአምስትም ለአራትም ሆኖ እያዋጣ ይሄን የመስኮት ነው ይሄን የበር ነው ለኮርኒስ ይህን ካሬ ሜትር ለቅዱሳን ስላት ይህን አል ሜትር ይህን አል ካሬ ሜትር እያለ እየረዳን ነው እዚያ ደረስ ነው። እና በአብዛኛው ደግሞ ከ ሲ ከተማው ውስጥ ውጪ በተለይ በአዲስ አበባ ያሉት አንዳንድ ወገኖች በሄድንበት ሁሉ ተቀብለውን ረድተውን የተቻላቸውን ያደርጉልን የነበሩ ሰዎችም ነበሩ። ብዙ ተፈተናዎችን አልፈናል። ብዙ ቦታም ሄደናል። ኮሚቴው ህዝቡ ከሚሰጠው ውጪ በተለያዩ መንገዶች በመንገድ ላይ ውለን ለምነናል። ትኬት ሸጠናል። ለገቢ ማሰባሰብ ያልረገጥንበት ቦታ የለም። ይሰጡናል፣ ይረዱናል ባልንበት ቦታ ላይ ሁሉ ሰዎች ሁሉ ተጉዘናል። ስለዚህ ጥንካሬ ነው ያው የሰማዕቱ ፍቅር አድሮብን ጥንካሬውን ሰጥቶን ችግሮችን ቢኖሩ ተወተናል እዚህ ደርሰና ብዬ አምናለሁ። በዚህ ካቴድራል ስራ ላይ ብዙ ምዕመናን አሳብ ከመስጠት ጀምሮ በስፋት ይሳተፉበታል። መቼስ ሰውነንና የልፋታችን ዋጋ ፍሬ ሲያፈራ ማየት ደግሞ ምንኛ መታደል ነው! እጅግ የሚመናኑ ተሳትፎ ከፍተኛ ነበረ። በተለይ በዚህ ከተማ ውስጥ ያሉት ወጣቶች፣ አባቶች፣ እናቶች፣ እህቶች በአጠቃላይ ለዚህ ቤተ ክርስቲያን ከፍተኛ በቃ ይህ ቤተክርስቲያን በግንባታ ቶሎ እንዲያልቅ ከፍተኛ ርብርብ ሲያደርጉ ነበረ። በተለይ ወጣቶች ያላቸው ስሜት ለብቻ ነው፣ ለዚህ ቤተ ክርስቲያን ለብቻ ነው እና ያላቸውን ስራ በመስራት የሚቆፈረው መሰረቱ ሲቆፈር በመቆፈር ቤተክርስቲያኑ የሚመጣውን ዕቃ በማውረድ ከፍተኛ ከኮሚቴ ከህንፃ ኮሚቴ ጎነው ነው እጅና ጎንቶ ነው ሆነው ከፍተኛ አስተዋጽኦ ያረጉ ነውነወል ከአፈር ቁፈራ ጀምረን በእንጨት በመጀመሪያ አቋቋመን አፈር ቆፍረን አቆም ግድግዳውን ሁሉ ሰባት ጊዜ ስምንት ጊዜ ፈራርሰዋል። ቦታ ግን ጊዮርጊስ አሸናፊነቱን እንደያዘ ነውና ምንም ምንም ወደ ኋላ ያልንበት ነገር አለመኖሩ ይሄ ቦታ ተከብሮ ለዚህ በቅተናል እና ደስታው ተሰምቶኛል። እኔ ዛሬ ደስታው እጥፍ ድርብ ነው የሆነልኝ። ያኔ በአፈር ቆፍረን ነው በእጃችን ቆፍረን በአካፋ በዶማ በምኑ ወጣቱን ይዘን ነው ትግል የታገልን ነው እና ደስታው መጠን የለውም። ነገ ዛሬ ሞቼ ነገ ብቀበር ደስታውን አልችለውም። ይሰራል፣ ያምራል፣ ይሻሻላል ብለን እንገምታለን። በዚህ ብቻ አይቆምም። በዚህ ብቻ አይቆምም። ሴቶችንም ወንዶችንም በህብረት ነው የምንሰራው። ህብረቱን ያጠንክርልን። ሁሉም ተረባርበው ሁሉም እጅና ጓንት ሆነው ስራው አሁን አለበት ደረጃ ላይ እንዲደርስና በልዑል እግዚአብሔር መልካም ፈቃድ ዛሬ እንዲመረቅ እንዲባረክ አድርገዋል ማለት ነው። ህንፃ ቤተ ክርስቲያኑ ለጊዜው ተሰርቶ ይጠናቀቅ እንጂ ሌሎች የልማት ስራዎች በጅምር ላይ ስላሉ እነዛን ለማጠናቀቅ የምእመናን ተሳትፎ ተጠናክሮ መቀጠል እንደሚገባም ደብሩ ጥሪ ያቀርባል መመናን እንጂ የጀመሩትን ህንፃ ለፍፃሜ አውቅተዋል አሁን የሚቀሩ ግንባታዎች አሉ እቃ ቤት የለም እቃ ቤት ገና አልተሰራም ክርስትና ቤት ገና አልተሰራም አጥሩ እንደምታዩ አጥሩ ገና አልተሰራም አዳራሽ ያስፈልጋል መመናኑ የሚማሩበት አዳራሽ ያስፈልጋልና ያው ሁሉ ስላለ ብዙ ልማት ስራዎች አሉ ያን ሁሉ ምእምናን እንደጀመሩት የቤተ ክርስቲያኑ ህንጻ ማስፈጸም ብቻ ሳይሆን ቀሪውን ልማቶችም መስራት አለባቸው። በተለይ ህንጻ ኮሚቴ ደከመኝ ሰለቸኝ ሳይል ቀን ከሌሊት እየሮጠ እየሰራ ነው። አሁንም ይህ ህንጻ ኮሚቴ ከምእምናኑ ጋር ጎን ሆኖ እስከ መጨረሻው ድረስ አሁን እንዳልኩሽ የቀሩትን ስራዎች መስራት አለባቸው። ምእመናኑም በዚህ እገዛቸው መለየት የለበትም። መስራት አለባቸው። ምእመናኑም እግዚአብሔር አምላክ እንግዲህ ረድቶን እዚህ ደርስናል። ቀሪውን ስራ ደግሞ ሁላችንም ተረባርበን መጨረስ አለብን። ነጣ የምንሰራቸው ስራ በጣም ብዙ ስራዎች አለው። እንደምታዩት ግቢው ገና አልጸዳም፣ አልተዋበም ግቢውን የማጽናትና የማስዋብ ስራ ይጠብቀናል። አጥር ይጠብቀናል። እንደገና የደወል ቤት አለ፣ ግብር ቤት አለ። የካህናት መተዳደሪያ የሚሆን የገቢ ምንጭ መፈለግ ያለብን ይመስለናል። እንደገና ቤተ ክርስቲያን ውስጥ እንደምታዩት ወንበር የለንም፣ የውጭ ወንበር የለንም። ሌሎች ስራዎች አሉ፣ ከዚህ ትልልቅ ስራዎች። እነዚህን ስራዎች አሁን ይህንኑ ህዝብ ቢዘን በቀጣይ ምዕራፍ ሁለት ላይ እንሰራለን ብለን እንደ እግዚአብሔር ፈቃድ እናምናለን። ሁለገብ ገብ የገቢ ማስገኛ ስራዎች መሰራት አለባቸው። ሱቆች መሰራት አለባቸው ሁለገብ ሱቆች። እንዲሁም በተያዘው እቅድና ፕላን መሰረት ከፍተኛ የሆነ የገቢ ማስገቢያ ህንፃ ለመስራት እቅድ ተይዟልና በቀጣይም የአጭር የመካከለኛና የረጅም ጊዜ እቅድ ተይዞ ይሄ እቅድም ጸድቆ ወደ ስራ ሊገባል ተብሎ እየታሰበ ስለሆነ ይሄንን የተጀመረ ስራ በውስጥ ያሉ ባለድርሻ አካላት እንዲያስቀጥሉ በአፋ ያሉ በአዲስ አበባና በአካባቢዋ ከአዲስ አበባና ከአካባቢ ውጭ በውጭው ዓለም ያሉ የሰማዕቱ የቅዱስ ጊዮርጊስ ወዳጆችም እንደተለመደው፣ እንደ ጥንቱ፣ እንደ ትላንቱ ለቅዱስ ጊዮርጊስ ያደርጉ የነበረውን ወርቃማ እገዛና ትብብር አሁን በቀጣይ በልማት ስራው ላይ እንዲሁ እንዲተባበሩና እንዲያግዙ በዚህ አጋጣሚ በሀገሩ ውስጥም ሆነ ከሀገር ውጭ ያሉትን በጎ አድራጊዎች፣ ባለተስፎች የቅዱስ ጊዮርጊስን ወዳጆች እንደ ትላንትናው አደራ አደራ እንላለን። አሁንም የቀረው ልማት ደግሞ ከጎናችን ሆናችው እንደምታግዙን ከልብ እተማመናለሁ። በእግዚአብሔር ስም ጠይቃቸዋለሁ። እንግዲህ የህንፃውም አካውንት በዚሁ መናገር እችላለሁ። አንድ ሺ ሀያ ሁለት ሰላሳ አምስት ሰማኒያ ሰባት ሀምሳ አምስት አራት። እደግመዋለሁ። አንድ ሺ ሀያ ሁለት ሰላሳ አምስት ሰማኒያ ሰባት ሀምሳ አምስት አራት። በዚህ አካውንት በኢትዮጵያ ንግድ ባንክ መናገሻ ቅርንጫፍ ገቢ ብታደርጉልን ቀሪውን የቀሩትን ዕቃ ቤትም ክርስትና ቤትም ያጥሩንም ስራ ዞንም ገና ማንጠፍ ጀምረናል። ያንን ሁሉ እንድናከናውን በእግዚአብሔር ስም እጠይቃለሁ። አመሰግናለሁ። ታዲያ በዚህ ህንፃ ግንባታ ላይ የተሳተፉ ምዕመናን በነገሮች ሁሉ ያልተለያቸውን ፈጣሪ መስግነው በደስታቸውም ሆነ በሐዘናቸው አብረዋቸው ለነበሩ ግለሰቦች ክብረት ይስጥልን ይላሉ። በመጀመሪያ ልዑል እግዚአብሔር ነው የምናመሰግነው፣ ለዚህ ስላበቃ ነው። ቀጥሎ ህዝባችን ነው። በተለይ የዚህ ከተማን ህዝብ እጅግ እናመሰግናለን። ምክንያቱም የሚችለውን አድርገዋል። ካለው ሳይሆን ከነበረው ላይ ቀንሶ ከነበረው ላይ ቀንሶ ሰጥቶናል። ስለዚህ በመጀመሪያ የማመሰግነው የከተማችን ህዝብ ነው። ቀጥሎ በአዲስ አበባ የሚገኙትን ጸባቴ አባወልደ ማርያምና የመንፈሳዊ ልጆቻቸውን በመቀጠል ደግሞ በአሜሪካ ሀገር የሚገኙት ዶክተር ቤተ ማርያምና ቤተሰቦቻቸውን ጉማ ረደ ማርያም የሚባሉ እናት አሉ። ሙሉ የቤተ መቅደሱን ስራና የሰሩልን እናት ናቸው። እዚህን የከተማ ህዝብ ይዘን በቀጣይ ምዕራፍ ሁለት ላይ እንሰራለን ብለን እንደ እግዚአብሔር ፍቃድ እናምናለን። እዛ በውጭ ሆነው ምንም እንኳን በአካል እዚህ ተገኝተው የምርቃቱ ተካፋዮችና ተሳታፊዎች ባይሆኑም እዛው ባሉበት ቦታ ሆነው ቅዱስ ጊዮርጊስ እንዲጠብቅልን፣ ቅዱስ ጊዮርጊስ በረከቱን አብዝቶ አምልቶ አትረፍርፎ እንዲሰጥልን ከልብ እንመኛለን። በአዲስ አበባ የሚኖሩ ምዕመናንም በየቦታው የሚኖሩ በተለይ በአሜሪካ ሀገር ያሉት ዶክተር ቤተማርያም እና አቶ ሰለሞን አክሊሉ የተባሉት ከፍተኛ ሚና ነው እዚህ ቦታ የተጫወቱት ከፍተኛ ሚና ከዛ ያለውን በየቀኑ እየደወሉ ቤተክርስቲያኑ ምን ላይ ደረሰ ምንናግዛችሁ ምንናደርግ ብለው የጎደለውን በማሟላት የሚፈለገውን ሁሉ በመላክ ከፍተኛ አስተዋጽኦ ያደረጉ ባለተስፋዎች ናቸውና እነሱ ሊመሰገኑ ያስፈልጋል ሌላው ጸባቴ ወልደ ማርያም አዲስ አበባ መርካቶ ተክለ ሃይማኖት ቀደም ሲል እንጦጦ ኪዳነ ብረት አስተዳዳሪ ናቸው። አሁን ደግሞ መርካቶ ተክለ ሃይማኖት አስተዳዳሪ ናቸው። እሳቸውም ለዚህ ቦታ ከፍተኛ አስተዋጽኦ አድርገዋል። በየምዕመናኑ እያሰባሰቡ እዚህ ቦታ በማምጣት ይሄ ቦታ እንዲረዳ፣ ይሄ ሕንፃ እንዲፈጸም በማድረግ ከፍተኛ አስተዋጽኦ ያደረጉ አባት ናቸው። ሌሎቹም እነዚህ አባቶች በአጠቃላይ የአዲስ አበባ አድባራትና ገዳማት አስተዳዳሪዎች ጸሐፍት ምክትል ሊቃነ መናብርት ሁሉ በዚህ አጋጣሚ አመሰግናቸዋል በሰማይቱስም ማለት ነው